ሰላም ሰላም ወድና የተከበራችሁ፣ እንዴት ናቸው? ሰላም ናችሁ? ደህና ናችሁ? እኔ ሰላም ነኝ ያለሁ ማለት ነው። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ እያልኩኝ ዛሬ ደግሞ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም ምንድን ነው? ለእናንተ ለእህቶች ጋር ለምን አላሳያችሁም? ለምን በቃ ምናም ብዬ ነው ዛሬ የመጣሁት ማለት ነው። እንግዲህ ዛሬ አርብ ጉልት ገበያ እያልኩ አይደለም የመጣሁት ማለት ነው። ምክንያቱም ዛሬ ገበያ አልሄድኩም እና አልተመቸኝም ማለት ነው። እና እንግዲህ ስጦታ የተገዛልኝን ስጦታዬን ለእናንተ ጋ ለምን አብሬ አላይም ብዬ ነው ማለት ነው። በነገራችን ላይ አላስችል ብሎ እንዲ አየት ማለት ነው ውዶችዬ ማለት ነው። እና እናሳያችሁ ዛሬ ምንድን ነው የሚሸጥ አይደለም እንግዛሽ እንዲያትሉ ማለት ነው። እንግዛሽ እንዲያትሉ ማለት ነው። የዛሬው የሚሸጥ አይደለም። ነገ ከቻልኩኝ ቅዳሜ ገበያ አሳያችኋለሁ። የነገ ቅዳሜ ገበያ ምን እንደሚመስል አብረን እናያለን። ከቻልኩ ማለት ነው፣ እሄዳለሁ ብዬ አስቤያለሁኝ ገበያ ላይ ማለት ነው። እሱ ደግሞ ከቻልኩ ያው ነው ማለት ነው። እንግዲህ እንደምታውቁት ያው እንግዲህ ሕፃንም ልጅ አለችኝ፣ እሷን የሚይዝልኝ እንዳታልኩ እሄዳለሁ። ቅዳሜ ገበያ አብረን እንውላለን። ያለውን ነገር አዳዲስ ነገር ካለ አሳያችኋለሁ ማለት ነው። እናንተ ብቻ ምንድነው የሚጠበቅባችሁ? ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰብ ሆኖ ማለት ነው ተቀላቀሉ። ወይ ሺ ዩቲዩብን ላይክ እና ሰብስክራይብ እያደረጋችሁ አበረታቷት ማለት ነው። እንዳልኳችሁ የዛሬው የሚሸጥ አይደለም። በቃ መብሩክ እያላችሁ ወደ ምንም መረቅ እያደረጋችሁ ማለት ነው። እርሜና ጤና እያላችሁ እየመረቃችሁ እንግዲህ የሰው ልጅ ማለት ነው ስጦታ ትንሽ የሚሆን ትልቅም አይናቅም። ለሰው ልጅ ደግሞ እንያው ነው ማለት ነው። ራሱ ምንድን ነው ማሰቡ ራሱ በቂ ነው ማለት ነው። ማሰብ ራሱ በቂ ነው። እና ዛሬ አንድስ ደግሞ የሚወደድ እንደምታዋት እች ቦርሳዬ ማለት ነው። ማዳሜ የገዛችልኝ ቦርሳ ና ተመልከቷት ማለት ነው። በጣም የምታምረው ወድጃት አለሁኝ እና እስኪዋት ማለት ነው የገዛችንልኝ ቦርሳዬ ናት ማለት ነው። እንደምታዩት ማለት ነው ላሳያቸው ላሳያቸው መኝ ነው ማለት ነው። እና ቆንጅዬ ናት፣ ወድጃታለሁኝ በጣም ወደድኳት። የአንድ እጅ ነገር ደግሞ ዳ ነው ማለት ነው። እና እንደታርጌ ላሳያችሁ እንዲቆዩ በሚታይ መልኩ ልቅረጽ ማለት ነው። አንድ እጅ ሲሆን በሲሆን ማለት ነው። እና መከራ ነው ያስተያየቱ ነገር ማለት ነው እንግዲህ ማለት ነው። እንግዲህ ይሄ የመሰለኝ ላሳያችሁ ይታያችኋል። እስኪ ከፈት ከፈት አድርገን ማለት ነው። እንከፋፍተው ማለት ነው እና ነው በነገራችን ላይ ነው ጠብቁኝ። እናንተ ላይክ ላይክ አርጉ። አያቸዋት አይደለ ራዋት አዲስ ነው ይዩትላችሁ ማለት ነው። እና ብዙ ነው እንትን ያላት ማለት ነው። በዚህ አላት። በሉ በዚህ በቃ ይችን ብቻ ሙን ልታርጎ መያዝ ነበር። አያቸው አይደለ? ይሄ ልግዛሽ እንዳትሉኝ ብቻ ማለት ነው። ፈርቻለ። ምክንያቱም እናንተ ሌላ ቦታ ስለማታገኙ አያቸው አይደለ? እና ይች ቦርሳ ማለት ነው ስጦታስጦታዬ ማለስነችን ትመስላለች። እንደገና ደግሞ ይሄ ምን ይመስላችኋል? ምንድነው የሚመስላችሁ ማለት ነው ምን ይመስላችኋል? ከምሬ ነው። ገምቱ እስኪ ገምቱ ማለት ነው። ምንድነው የሚመስላችሁ ይህ ደግሞ እወቁላችሁ ማለት ነው። በቃ ነው። ይሄ ሰዓት ነው ማለት ነው። አዲስ ነው፣ አሮጌ እንዳይመስላችሁ። እውነቴን ነው ማለት ነው። አዲስ ሰዓት ነው የተገዛው ማለት ነው። አዲስዬ ሰዓት ነው። አያችሁ አይደለ? ከእናንተ ነው የተሰጠውት ማለት ነው። እና ስጦታዬ ይሄን ይመስላል ሰዓቴ ማለት ነው። እንደምታዩት እንግዲህ እያያችሁ ነው አይደል? እናንተ ብቻ ላይክ ላይክ እያረጋችሁ ቤተሰብ ሆኖ ሰዓቱንም ወድጀዋለሁ። በጣም ነው የወደድኩት አምሮኛል ማለት ነው። ይሄ ደግሞ እንደምታዩት ይሄ ስጦታ ደግሞ ይሄ ሽቶ ነው ማለት ነው። በጣም ነው የሚጣፍጠው ቆንጆ ነው። አያችሁ ገባ ገባ ስትሄድ እንደዚህ ይይዛልኝ፣ አንዳንድ ነገር ይይዛልኝ ትመጣለች ማለት ነው። እየገዛችልኝ ነው የምትመጣ ማለት ነው። እኔ አጥር በሄደች ቁጥር በእውነት በእውነት የያዘችልኝ ትመጣለች ማለት ነው። እና እዚህም እንደምታዩት አያችሁ አይደለ ይሄም ሽታው በጣም የሚገርማችሁ ማለት ነው። ሽታው በጣም ቆንጆ ነው። ገበያ ብሬ ቁጥር የያዘችልኝ ትመጣለች። በነገራችን ላይ ማለት ነው እንግዲህ፣ እስኪ መርቁልኝ ማዳሜን ማለት ነው። እና ይሄን ይመስላል። ይሄ ግን ማለት ነው ይሄ ግን ምንድን ነው ይሄ የሚሰጠው እንግዲህ፣ ሀርቲ ነው ወርቅ ነው እሱን አላውቅም ማለት ነው። እሱን አላውቅም እኔ በነገራችን ላይ ማለት ነው። በዚህ ያለው ምን ይመስላችኋል? ምን ምን ይመስላችኋል? በነገራችን ላይ ምን የሚሆን ምን የሚሆን ስጦታ አይናቅም ማለት ነው። የሰው ልጅ ክብር ለዛ ሰው ማሰቡና እቅዱ ብቻ በቂ ነው ማለት ነው። ውዶችዬ እናንተ ደግሞ ላይክ ላይክ እያረጋችኋል አበረታቱኝ። የዛሬው ስጦታዬን ላሳያችሁ ወደድኩኝ። ከእህቶቼ ጋር ለምን አላሳያቸውም፣ አላካፍላቸውም ብዬ ነው ማለት ነው። የዛሬው ደግሞ ይሄንን ይመስላል ማለት ነው። ይሄ የተሰጠውት አያችሁት አይደለም ይሄ ደግሞ ስጦታዬ ይ እንደዛ ነው ማለት ነው። አያችሁት አይደለም እንደዛ አርጋ የገዛችልኝን ውል በቃ መረቅ መረቅ እያረጋችሁ ማለት ነው ይህንም እንደምታዩት በጣም ነው የሚያምረው በጣም ወድጀው አለው ማለት ነው እናንተ ላይክ ላይክ እያረጋችሁ የገጨት ገጨት አርጉኝ ያያችሁት ቆንጆዬ ነው ማለት ነው የዛሬው ስጦታዬ ይህንን ይመስላል እናንተ ደግሞ ላይክ አርጉኝ ሳፖርት አርጉኝ ሁላችሁም ሳፖርት አርጉኝ ማለት ነው ላይክ ላይክ እያረጋችሁ ማለት ነው። ላይክ አርጉ። የዛሬው እንዳልኳችሁ እንግዲህ አልደጋግመባችሁም፣ የሚሸጥ አይደለም። የዛሬው ስጦታ ላሳያችሁ ነው የመጣሁት። ነገ ደህና ያሳድረኝ ፈጣሪ ደግሞ የነገ ሰው ይበለንና ነገ ቅዳሜ ገበያን ከቻለን አብረን እንውላለን። ፍቃዱ የፈጣሪ ነው ማለት ነው። ሰው ያስባል ደግሞ ፈጣሪ ሁሉን ነገር ይፈጽማል ማለት ነው። እና ይህንን ይመስላል ላይክ አርጉኝ፣ ሰብስክራይብ አርጉ ማለት ነው። ወደችዬ ማለት ነው። እና የዛሬው ስጦታ ይህንን ይመስላል። አያቸው አይደል? ቆንጆ ነው፣ ያምራል፣ ውብ ነው። እና ላይክ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ፣ ተቀላቀሉ። የዛሬው ስጦታ ይሄንን ይመስል ነበረ ማለት ነው። እህት ወንድሞች፣ አበረታቱኝ፣ ላይክ እና ሸር እያረጋችሁ አበረታቱ ማለት ነው የምወዳችሁ እና እንግዲህ እንደዛ ነው ማለት ነው። ሲቲዜንን በዛው መረቅ እያረጋችሁ በቃ ይሄን ነው እንግዲህ ማለት ነው ወዶችዬ፣ አይሁላችሁም። ላይክ እና ሰብስክራይብ እያረጋችሁ ቤተሰብ ሁኑ ተቀላቀሉ፣ አዳዲሶች ማለት ነው። ላይክ አድርጉ፣ ኮሜንት ደግሞ ቪዲዮ እያያችሁ ዝም ብላችሁ ጠቀሳ ታደርጉ ከቻላችሁ እስከመጨረሻው ሁሉኝ ማለት ነው፣ እስከመጨረሻው አይታችሁ አስተያየት ኮሜንት ይፈልጋችሁን ከተመቻችሁ ዲስላይክ ታልተመቻችሁ ታልተመቻችሁ ዲስላይክ ከተመቻችሁ ላይክ እያደረጋችሁ አበረታቱኝ ማለት ነው። የሰው ልጅ ብርታት በቃ ያን ሰው አይዞህ በርታ እያላችሁ አበረታቱ እና ዛሬ ይሄንን ይመስል ነበር ማለት ነው ውዶቼ፣ እወዳችኋለሁ። አገራችንንም ደግሞ ሰላም ያድርግልን። ሰላም፣ ፍቅር፣ አንድነት፣ መዋደድ፣ መስተሳሰብ ይስጠን ማለት ነው ውዶቼ። እና ይህንን ይመስላል። ሁላችሁም ላይክ ማድረጋችሁን አትርሱ። አዲሶችም ደግሞ ተቀላቀሉ ማለት ነው። ላይክና ሰብስክራይብ እያረጋችሁ ቀልቀል ቀልቀል በሉ። አብረን ወደ ፊት እንጓዝ እንዴግ ማለት ነው። በቃ ወደታችሁን እንግዲህ በላይክ አሳዩኝ ማለት ነው። ሸር እያረጋችሁ ላይክ እያረጋችሁ አብራችሁኝ ተጎኔ ሆኖ ማለት ነው። የዛሬው እንግዲህ ይሄንን ይመስል ነበረ። ሁላችሁንም ወዳችኋለሁ። በቃ ቻው። የዛሬው ቪዲዮአችን ይሄንን ይመስላል። በሚቀጥለው ደግሞ እስከምንገናኝ ድረስ መልካም ጊዜ፣ መልካም ሳምንት ይሁንልን ማለት ነው። ነገ እመጣለሁ። ቅዳሜ ገበያ ወንድ ላይ ነው የምናሳልፈው። ጠብቆኝ ማለት ነው። የትም እንዳትሄዱ አችልላችኋለሁ ነገ ማለት ነው እና እናወዳችኋለሁ። ሀገራችን ሰላም ያደርግልን። ላይክ ማድረጋችሁ እንዳትረሱ።